ሰላም ሰላም የይቲው ጓደኞች እንዴት ናችሁ? ደህና ናቸው ወይ? አለን አለን። እግዚአብሔር ይመስገን። ወይ ዛሬ ማለት ነው፣ ቤተሰብ እንትን ልቆርጥ ነው። ይሄ ምንድን ነው? ባሚያ ማለት ነው። ይታያችኋል። ባሚያ ልቆርጥ ነው ማለት ነው። እንዴት እንዳደገ እንግዲህ እዩት ማለት ነው። እንዴት እንደሚቆረጥ ብቻ ያውላችሁ። ከዚህ በፊት አድጎ ማለት ነው። ከዚህ በፊት አድጎ እንዴት አድርጌ ልቆርጠው እዚህ በፊት አድጎ ሹፌራችን ማለት ነው እሱ ወሰደ ማለት ነው። ይኸውላችሁ እንደምታዩት ማለት ነው እዚህ ጋ አስቀምጥ ነው እና አሁን አድጓል ማለት ነው። ይኸውላችሁ እንዴት እንደምቆርጥ ይታያችኋል። በመቀስ እንደዚህ ቆረጠ። ይኸው እንዴት እንዳደገ ተመልከቱ። ይኸውላችሁ አሁን በመጣው ቢያንስ ቆይቷል፣ አንድ ወር ምናምን ሆኖኛል ማለት ነው። ግን ያው የኛ ሹፌር ምግብ ይሰራል ራሱ ነው አንዳንዴ የሚሰራና ሂንዲያዎች ደግሞ እንደምታውቁት ይወዱታል ማለት ነው። ይወዱታል እንትኑን ይሄ ባሚያውን ይወዱታልና እነሱ በጣም ነው የሚወዱት ባሚያውን። የለት እንደዚህ ተቋረጠ ማለት ነው። ይታያቸዋል አይደለ? እና ሁል ቆርጥ ነው። ቆርጠን ደግሞ አብረን እንገናኛለን ማለት ነው። ብዛቱን እንግዲህ እያያችሁት ነው፣ የሁላችን እንዴት እንዳፈራ ማለት ነው። እዚህ በፊት ትዝ ላችሁ እንደሆነ ቆርጫው ነበር ባሚያ ማለት ነው። ይታያቸዋል። ይኸው አሁን ይሄ ሁለተኛ ዙር የተቋረጠ ነው ማለት ነው። አሁን እንደዚህ ስለበሰለ ልቆርጠው ነው ማለት ነው ውዶችዬ። እንዴት አያችሁት ሸግዬ ነው ወይ? በነገራችን ላይ እጅ ቦታ በጣም ነው ደስ የምትለኝ ማለት ነው። በጣም በጣም ማለት ነው። እና እዚህ ጋር መጣን አሁን ባሚያችን ልንቆርጥ ነው ማለት ነው ማሮችዬ እና ውዶችዬ ማለት ነው። ሰላማቸው ብዛ ውድ ያገር ልጆች ደና ናቸው የሁላችሁ። ዛሬ እዚች ጋር መጥቻለችሁ ቦታ የምታቋት ከሆነ እንዴት እንደሚያምር አያችሁት አይደለ? በጣም ደስ ይላል። ግን ሲያው ፀሐይ ስለነበረ እዚህ ጋር መምጣት አልችልም ነበር ማለት ነው። እና እዚ ጋር ባሚያ ያለ እየቆረጥኩ ነው ይታያቸዋል፣ ባሚያችን ማለት ነው። ግን ቢሆንም ዛሬም ቢሆን ሙቀት አለ። ግን እቺን ቦታ እንደምታዩት፣ ይሄው እንዴት እንደምታዩት መናፈሻ ነው። ግቢ ነው ግቢያችን ነው ማለት ነው። ግን የራሱ እዚህ ጋር የሚንከባከብ በጣም የሚያምር ቦታ ነው እዚህ ያለው እና እዚህ ጋ ባዶ መሬት አለ እና ባሚያ፣ ቲማቲም፣ ቃሪያ፣ ምንድነው ደግሞ ሌላ ሀባብ ሀባብ እሱ እንታክላለን ብዙ ነገር እንተክላለን ማለት ነው እዚህ ግቢ ውስጥ እና በጣም ነው የሚያምረው። በጣም ደስ የሚለኝ ግቢ እንትን ነው ማለት መናፈሻ ነው። ቤቶች እንደምታዩት ት እንዴት ሉክ ሉክ አያችሁት? ይውላችሁ እንዴት እንደሚያምር ማለት ነው። እና አሁን ልቆርጠው ነው ማለት ነው እንትን እንጂ ያለው እዚህ ጋር መቀሰን እንጂ ያለው ልቆርጠው ነው። በዚህንም ቆርጦ ማለት ነው እሾህ ነገር ስላለው በዚህ ቆረጥ ቆረጥ አድርጌ ዛሬ ምሳ ከኔ ጋር ናችሁ ማለት ነው ውድ የቻናሌ ቤተሰቦች ማለት ነው። ሰላማችሁ ብዙ ይበል በያላችሁበት፣ ሰላም እግዚአብሔር ይብዛላችሁ ውዶችዬ። እንዴት አያችሁት? አሁን ልቆርጥ ነው። ከአሁን ከቀኑ 8 ሰዓት ነው እና እንደዛ ነው፣ ላችኋለሁ ማሮች እየስቲ አብረን እንቆርጥና አሁን ባሚያው እንቁረጥና ዙረን እንገናኛለን ማለት ነው። ሰላም ሰላም፣ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ሰላማችሁ ብዙ ትበል። ዛሬ ከግቢ ውጭ ነኝ ማለት ነው። ማለት ግቢ ነው ግን እችም ቦታ ማለት ነው ታውቃታላችሁ፣ የት እንዴት እንደምታምራ አሁን ሙቀት ምናምን ስለሌለ በጣም ደስ ይላል ማለት ነው። ግቢያችን ነው ግን አንዳንዴ እዚህ እንመጣለሁ ማለት ነው። ቪዲዮ ምናምንም አንዳንዴ ሲመች ቀርጻለው። ያው አቃጣሪው ስላለን እዛ ጋር። ግን ዛሬ ባሜያ ልቆርጥ ነው ማለት ነው። ግቢያችን ውስጥ ባሜ ያለ እንደምታዩት እንዴት እንደሚያምር እና እንግዲህ እግዚአብሔር ፈቅዶ ኢትዮጵያ ስነት ደግሞ ማለት ነው ግቢያችን ውስጥ ቤት ከሰጠን ማለት ነው፣ ቤት ከሰጠን ግቢያችን ውስጥ የአትክልት ምናምን እንተካክላለን። እና ይሄ አበባ በጣም ያምራል። አርብ አርብ እንደዚህ ቢሆን እናስቀምጥበታለን ቤት ውስጥ ምን አማት። እዩት እንዴት እንደሚያምር እዩት እዩት። ይሄ ግቢ ነው ማለት ነው። ግቢ ያኔ ቤት ውስጥ ግቢ ሆኖ ግን የራሷ መናፈሻ ናች ማለት ነው። ግን እዚህ በፊት ፀሐይም ስለነበረ እዚህ ጋር መቶ መቅረጽ አልችልም ነበር። በጣም ፀሐይ ነበር ማለት ነው። አሁን ግን ያው አየሩ ስለተቀረ ስለተቀየረ በጣም እንትን ነው ማለት ነው። ነፋሻ ነው። ያው እንደምታዩት በጣም ነው የሚያምረው። ይውላችሁ ይውላችሁ ቦታው ማለት ነውና፣ ለምን ለውድ ቻይ ቻናል ቤተሰቦች ለምን አልቀርጥላቸውም ቪዲዮ። ሙቆኛል ሙቆኛል፣ ግን አሁንም ቢሆን በጣም ሙቀት አለ። እና አሁን ባሚያዬን ልቆርጥ ነው ማለት ነው። እንደምታዩት መጋዜዣ የመጥቻለሁ በዚህ ነው የምቆርጠው። ጣል እንዴት ታየቸው? ለዚ ቆርጠዋለሁ። ወረዲ አሁን የተወሰነው ቆርጬ ጨርሻለሁ። ትንሽ ነው ትንሽና የሚቀረኝ ይውላችሁ ማለት ነው ያ ይሄ እና ግቢው በጣም ነው የሚያምሩ። እዚህ ጋር አስባችሁታል፣ ካሜራማን ኖሯችሁ ምናምን ሲቀረጽ በጣም ያበደ ነው ማለት ነው። እቺን ግቢው ሁላችሁም ታውቋታላችሁ፣ መናፈሻ ነገር ናት። እንደዚህ ብርድ ሲመጣ እዚህ ጋር ነው ቁጭ የሚሉት ማለት ነው። አረቦቹ እንዴት እንደሚያምሩ በጣም ነው የሚያምሩ ይታያችኋል። አበባው ይውላችሁ፣ እዚህ ግቢያችን ውስጥ ነው ማለት ነው። በጣም ነው የሚያምረው። እኔም እዚህ ጋ አለው ማለት ነው። ውድ የቻናሌ ቤተሰቦች በእያላችሁበት ሰላማችሁ ብዙ ይበል። የቻናሌ ቤተሰቦች ሸር ላይ ኮሜንት በማድረግ ቻናሌን አሳድጉልኝ ማለት ነው። እንተጋገዝ አጨክኑ። ካልሆነ በዚህ መጋዝ የምላችሁ ነው። እንደዚህ ቁርጥ ቁርጥ ነው የማርገው እና አሁን ባሜል ቆርጥ ነው ማለት ነው። በእያላችሁበት ሰላማችሁ ብዙ ይበል። ወዳችኋለሁ። እንደዚህ ቆራርጬ ጨርሻለሁ ማለት ነው። ታያችኋል። ይኸው ባሜያችን ማለት ነው። ትንሽ ስለሚሟቅ ሙቆኛል። እኔ ራሱ ላበላሁኛለሁ ማለት ነው። እና በአሚያችን ይህን ይመስላል። አሁን ልንሰራ ነው ቤታችን ውስጥ አሁን ይህን ሰራዋለሁ ማለት ነው። ምሳ ዛሬ ይህን የሚሰራ ስለዚህ የሚበላ ካለ ጎራ በሉ ወደኛ ቤት። ኦኬ ጎራ በሉ። የፈለጋችሁት አይነት ብትፈልጉ በቀዩ ብትፈልጉ በልጫው ወጥ ይሰራና ይህን ትበሉታላችሁ ማለት ነው። ለማንኛውም አሁን ቆርጫ ጨርሻለሁ ማለት ነው። ወደ ቤቴ ልገባ ነው። ሙቆኛል። ፀሐይ አለ፣ በጣም ፀሐይ አለ። አሁን ይህ ይሰራል ማለት ነው። ስለዚህ የሚበላ ካለ ጎራ በሉ። ይህን እንግዲህ ማታቆ ካላችሁ ውዶችዬ፣ ይህ ባሚያ ይባላል ማለት ነው። ባሚያ ባሚያ የሚባለው ግን ሙቆኛል፣ ሙቆኛል ማለት ነው። እንግዲህ የቻናሌ ቤተሰብ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱ፣ ውድ የሀገሬ ልጆች ነው የምሏችሁ ነባሮቹም እንደዚሁ ሸር ላይ ኮሜንት እያደረጋችሁ አበረታትኝ። አብረን እንድግ። ገና አዲስ ጀማሪ ነን እኛ። እናንተ ቀደም ያላችሁት ደግሞ እኛን አበረታቱን ማለት ነው። በተረፈ ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ። ውድ ሀገሬ ልጆች በያለንበት ሰላማችሁ ብዙ ትበልልኝ። በተለይ በተለይ የእኔ ጓደኞች ማለት ነው፣ በጣም ነው የማመሰግነው። ሁላችሁም በጣም ነው የማመሰግነው። ይህንን ይመስላል። ሙቆኛል። አሁን ወደ ቤት ልገባ ነው። እንግዲህ በዛው ይሄን እዩት ማለት ነው። በጣም የሚያምረው መናፈሻው ይታያቸዋል አይደለም? ያው አሁን እንትን ስለሆነ ይሄ በቃ ሙቀቱ የሚሞቀው የነበረው አሁን ስላለቀ ይው ይሄን ነው የሚመስለው ማለት ነው። በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። ስለነበረን ቆይታ በአዲስ ቪዲዮ ደግሞ ዙረን እስከምንመጣ ድረስ አመሰግናለሁ። በዛውም ታጓብኙልኝ ማለት ነው። ግን ይሞቃል ያው በጣም ነው የሚሞቀው። ቋራርጥ ጨርሻለሁ፣ ትንሽ ነው የቀረ። የሁላችሁ እንደምታዩት ይሄ አሁን ስንት ብር ይሆናል? ይሄው ግን ሾህ ይዋጋልና እንትን እንደዚህ በመጋዝ ነው የቆረጥኩት ማለት በመቀዝ በጣም ነው የሚዋጋው ሾህ በጣም ማለት ነው፣ ከምላችሁ በላይ ነው የሚዋጋው እና በዛ ቆረጥኩት ማለት ነው። ወረዲ ቋርጣን ጨርሰናል። ይሄው እንደሚያምር እንደሚያምር አያችሁት አይደለ? እኔ ከመጣሁ በጣም ቆይቻለሁ እዚህ ማለት ነው። በጣም ማለት ነው። ፀሐይም ስለነበረ አይደለም ውጭ ላይ ልንወጣ ይቅርና ቤት ውስጥም አልቻልነው ሙቀቱንና አሁን ይኸውላችሁ እንደዚህ ቆረጥ ይደረጋል። እሾሃማ ነገር ነው። ይቋረጥ እንትን ይላል ይዋጋል ማለት ነው። ይሄውን በስሎ በቃ ይሄ እንደምታዩት ይኸውላችሁ ይሄ ታያችኋል። ይሄው ይሄ ነው ማለት ነው እ ግን እሾሁ በጣም ነው የሚቋረጠው እንትን የሚዋጋው እንደዚህ በመቃስ ቁርጥ ይደረጋል ማለት ነው። ዛሬ ምሳ እኛ ጋ ናችሁ፣ ኑ ብሉ። ያው ይኸውላችሁ ይሄን ይመስላል ማለት ነው። እንደዚህ አድርገን ቋርጬዋለሁ። ፀሐዩ ግን ይኸውላችሁ ይሄው ይሄ ነው ማለት ነው። ባሚያው ይታያችኋል። ይታያል አይደል? አዎ። ግቢያችን መናፈሻ እዚህ ጋር አለ። እንግዲህ ሳርግ የሚያገባ ካለ ወደኛ ግቢ ይልጣስ። መናፈሻው ያምራል ለማለት ፈልጌ ነው። ይውላች እንደምታዩት ያምራል ማለት ነው። አሁን ይህ ቆረጣ ላይ ተቆረጥ ቆረጥ ቆረጥ ቆረጥ ይደረጋል። ዝም ብሎ አይደለም፣ ይሰራና፣ አረቦች በጣም ነው የሚወዱት ይህን ነገር ማለት። ባሚያ ሰርግ ላይም ስትዱ የሆነ እንደዚህ ዝግጅት ምናምን ሲኖርም ይህ ይሰራል ማለት ከስጋ ጋር፣ ከስጋ ጋር፣ ከደሮ ጋር ግን በጣም የሚጣፍጠው ከስጋ ጋር ነው። እንደምታዩት በጣም ነው የሚጣፍጠው። ያን እህቶቼ ታውቁት አላችሁ ማለት ነው። በሚያ ጠቅሞ ምን እንደሆነ ይኸውና፣ በዚህ መልኩ ቆራርጫ፣ አሁን ወደ ግቤ ወደ ቤት ለህድ ነው ማለት ነው። ያው አሁን ያው ዝናብ ቃዝቃዛ ስለሆነ አበባችን ምናምን ራሱ በጣም ያበደ ነው ማለት ነው። እንደምታዩት ሲያምር፣ የምር ያምራል። ይኸው አያምርም? መሻላበሉ በሉ እናንተ መሻላ በሉ ማለት ነው። እና ይሄ ነው ገና እያደገ ነው ማለት ነው። ማሮችዬ ይሄ ግን ማለት ነው ይሁን እንደምታዩት ይሄ አርጅቷል። ወረድ ቃል ስለቀላ ላይጠቅም ይችላል ቆይቷል ማለት ነው። ይውላችሁ ይሄ አይሰራም ታያችሁ፣ ያ አይሰራም። ቢሰራ ራሱ ተሎ አይበስልም ማለት ነው። ያስጠላል። የሆነ ድርቅ ያለ ነገር ነው። ማንኛውም ተቆርጠዋለሁ አለ ይካንት ላይ ማለት ነው። እና አሁን ጨርሰናል። ወደ ቤታችን ልንሄድ ነው። እዚጋ መጋዛችንም እዚጋ ይቀመጥና ዛሬ ምሳሌ እንደምሰራላችሁ ማለት ነው። እነዚህ ጥና ዣሞች አራዎች ይህንም ይሰራላችሁ። ግን ሙቀቱ ሙቀት አይደለም በጣም ነው የሚሟቀው። እንደዚህ በዚህ መልኩ ባሚያችንን ቋራርጠናል። በዛውም ጎራ በሉ ማለት ነው። አበባ የሚወድ እንደ እኔ ማን ነው እስቲ? አበባ ትወዳላችሁ? እኔ በጣም ነው አበባ የምወደው ማለት ነው። ግን የሚያሳዝነው ነገር አበባ ተሰጥቶኝ አያቅም። በእውነቱ ማለት ነው አበባ ተሰጥቶኝ፣ ማንም ሰው አበባ ተሰጥቶኝ አያቅም። በል የሪፖርተር አይ ራሱ አያለው ውዶች አያሉ አበባ ይዘውላቸው አበባ ይዘውላቸው ይመጣሉ ማለት ነው። በል የሪፖርተር ራሱ ይሄ ግን ማንም ያው ማንም የሚሰጠ የለም አበባ ማለት ነው። ማንም እኔ ራሴ ግዝቼ ራሴን አላስደስትም እንዴ? ምን ነው ምን ነው ምን ነው ሽዋ ምን ነው ምን ነው የሚሰጥ ከለለ ገዝቶ እራስ በጣም አድረግ ነው እና ምን እላችሁ ፈልጌ ነው አበባ ለእኔ የሚሰጠኝ ሰው የለም ማለት ነው። ቦሌ ላይ ማለት ነው አስቡት። እንግዲህ እንግዲህ ወንዶቹ በርካክ ብሎ ቦሌ ላይ ነው አበባ የሚሰጡት አይደለ። እኔ ደግሞ አበባ የሚሰጠኝ የለም ራሴ ራሴ ገዝቼ ራሴ በቃ ማስደሰት ትችላለሁ ማለት ነው። ይሄው በጣም ነው የሚጓጓያችሁት እጅ እንዴት እንደወገኝ እና ይሄን ይመስላል። አይ ማሮች ዬ ፍቅሮችዬ፣ አሁን ባሚያችን ደርሷ ላይ ያው በጣም ደስ ይላል። አይ ት አትክልት በነገራችን ላይ በጣም ቆንጆ ነው። እንደዚህ ግቢ ካላችሁ ቤት ውስጥ ምናምን ነገር በጣም ቆንጆ ነው። አትክልት ብዙ ነገር መዝራት ይቻላል፣ ቲማቲም መዝራት ይቻላል። እኛ ብዙ ነገር ነው የምንሰራው እዚህ ማለት ነው። እኔ ያው እዚህ ሰራለሁ። ይሄው እንደምታዩት ይሄ ባለፈው ነው ተተካለ። ቢያንስ አሁን ከተተካለ ሁለት ወር ኦልሬዲ ሶስት ወር እንደዚህ አካባቢ ቢሆን ማለት ነው እና ይመስላል። ይሄው ባሚያችን ጨርሰናል ጫርሰናል በዚህ መልኩ ተጣናኳል ማለት ነው። የኛ ባሚያ ይኸውላችሁ ያምራል። የምር በጣም ነው የሚያምረው። አሁን ይሄ ይሰራል ማለት ነው። ከስጋ ጋር ከስጋ ጋር ቆንጆ ነው ይሰራል። አይ ይሄ ለአንድ ቀን ይበጣል። ለአንድ ቀን በጣም ከበቂም በላይ ነው ማለት ነው። ይኸው ይኸውላችሁ ከበቂም በላይ ነው። ዛሬ እንግዲህ ይሄን እንሰራለን። ታይቻለ ይሞቃል ግን ግቢያችን ማለት ነው። ይሄ ነገር መሽሙም ነው። በጣም ቆንጆ ነው። ይሄ የምታዩት ማለት ነው። በጣም አሪፍ ነው ግን ሙቀት ሙቀት አይደለም። ልጅ ተቋራጧል ማለት ነው። በአሚያችን ይሄን ይመስላል እንግዲህ እዩት፣ ያምራል። ዛሬ ምሳ ይሄ ነው የሚሰራው ማለት ነው። እና እንዴት ታያችሁት? እና በዛም ፈታ በሉልኝ ዛሬ። እስቲ በቪዲዮዩ ግቢያችን ውስጥ እንደምታዩት መናፈሻ አለች። እዚች መናፈሻ ነው እኔ አንዳንዴ ሁሌ የቪዲዮ መጥቼም ቀርጦ ማለት እንደምታዩት ይኸውላችሁ ታያችኋል አይደል? እች መናፈሻ ናት ማለት ነው። አታምርም ያላችሁ ይህ ነው ማለት ነው። አሁን ባሚያችን ቆርጠን ጨርሰናል። ወደ ቤት ለሄድ ነው ማለት ነው ውዶችዬ፣ እች ቦታ በጣም ቆንጆ ናት። አሁን ደግሞ ብርዱ እየመጣ ስለሆነ በጣም ነው የሚያምረው ማለት ነው እና ይሄን ይመስላል። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዘት ይበልቻ። ይህን ታቁታላችሁ ወይ? ይሄ በእኛ ሀገር ትርንጎ ይባላል ማለት ነው። ብርቱካንም አይደለም ትሮንጎ ይባላል። ይሄ ሲዩ ክብ ውስጥ ነው የቆረጥኩት፣ አሁን ነው የቆረጥኩት ማለት ነው ያላችሁ። በጣም ነው የሚጣፍጠው፣ እዚህ ጋር ጨው አድርጋችሁበት በጣም ነው የሚጣፍጠው ይሄ ማለት ነው። እና ይሄ በእኛ ሀገር አዲስ አመት ሲመጣ እንቆጣጣሽ ማለት ነው። ጧት ጧት ከቡና ጋር፣ ከዳቦ ጋር፣ ከቡና ጋር፣ ከፈንድሻ ጋር ይሄ ይቀረባል ማለት ነው። ለአዲስ አመት ለእንቆጣጣሽ ጧት ይሄ ነው የሚቀረበው ማለት ነውና ይሄ ስሙ ትሮንጎ ይባላል ማለት ነው። እንደምታዩት ያምራል አዎ እዚህ ጋር እንደምታዩት በሚያችን አለ፣ እዚህ ጋር ትረንጓችን አለ። ዛሬ ሀሙሳችን ያበደ ነው የሚሆነው ማለት ነው ማሮችዬ። እና ይህንን ይመስላ ላይ ስለነበረን ቆይታ እናመሰግናለን ማሮቼ ፍቅሮቼ ማለት ነው። አሁን ይሰራል ይሄ ደግሞ ይበላል ማለት ነው አብረን። እና ይሄ ቡና ሲፈላ እንደዚህ ቡናው ላይ ይቀመጣል ማለት እንደምታዩት፣ ታውቁታላችሁ ዙሮ የገጠር ልጅ የሆናችሁ ማለት ነው እንደኔ። ይህን ነው የሚመስለው ያምራል በጣም እና ይህን ይመስላል። ግቢያችንም ይሄን ነው የሚመስለው እንግዲህ አትክልታችን ማለት ነው። እና ማለት ነው ዛሬ ውሏችንን ይህን ይመስላል። አጸዳድተን ጨርሰናል። እንደው እንደምታዩት ያው፣ እዚህ ጋር ባር ወንዶቹ እዚህ ቁጭ ስለሚሉ ማለት ነው፣ ወንዶቹ እዚህ ስለሚቀመጡ በጣም ያቋሽሹታል ማለት ነው። አሁን ያው ማለት በሳምንት አንዴ ነው ወንዶቹ ስለሚቀመጡ በሳምንት አንዴ ነው የምናጸዳው ግን ድክም ብሎኛል ማለት ነው። እንግዲህ የዛሬ ውሎዬን ይህንን ይመስላል ማለት ነው። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱ ማሮቼ ፍቅሮቼ። ዛሬ ውሏችን ይህን ይመስላል ማለት ነው። አሁን ከቀኑ አምስት ሰዓት ተኩል ሆኗል ማለት ነው። ወረዲ መሽቷ ላይ ረፍዷ ላይ ደክሞኛል ማለት ነው። እና አዘዳድ ተጨርሻለሁ ማለት ነው። እንግዲህ ዛሬ ውሎ ይህንን ይመስላል። ሪተ ምንድን ነው የምትሰራው? ለምንድን ነው ሌሊት እንትን ቀን ለምንድን ነው ቀን ማትገቢው? ላይ ላይ ለምንድን ነው ሌሊት ሰው በሚተኛበት ጊዜ ለምንድን ነው የምትገቢው ለምትሉኝ እህቶቼ ማለት ነው፣ እኔ ያው ቀንቀን ስራ ስለምበዛብኝ ነው እንጂ እኔ እንደ ሰው ሁኖልኝ ቀንቀን ስራ ብገባ ማለት ነው፣ ላይ ብገባ በጣም ደስ ባለኝ የነበረ፣ ግን አንችልም አልችልም ማሮችዬ ስለማልችል ለዛ ነው ያው ሌሊት ላይ የምገባው ማለት ነው። ግን ደክሞኛል የምር። ያው በስራ ልብስ ነው ኖርማል ነው፣ የስራ ልብስ እስከሆነ ድረስ ችግር የለውማ አ ችግር የለም። ስለዚህ አሁን ስራችን ጨራርሰናል ማለት ነው። ደክሞኛል እንግዲህ ከጠዋት ጀምሮ ማለት ከጠዋት ከጠዋት ከሁለት ሰዓት ጀምሮ ነው ሌላን ቤት ሳጸዳን ያረፈድኩኝ ዛሬ። ያው እዚህኛ ጋር ምግብ ምናምን አይሰራም ጸዳት ነው እንጂ ምግብ አይሰራም። አጸዳተን ጨርሰናል። እንደምታዩት ይህን ይመስላል፣ ማለት ነው ይውላችሁ፣ ይህን ነው ሁሌ ማጸዳው እኔ ማለት ነው። ይኸው ይህን አጸዳለሁ የወንዶቹን። አሁን ብጨራርሽ ጭስ ምናምን አጨስበታለሁ። ከዛ በኋላም ጨረስነ ማለት ነው። መሮቼ ፍቅሮቼ፣ ይህን ይመስላል የኔ ውዶች ማለት ነው። እንግዲህ አያችሁት የዛሬ ውሎ ይህን ይመስላል፣ ውሎ ይህንን ነው የሚመስለው። እንግዲህ በያላችሁበት ሰላማችሁ ብዙት ይበል። ውድ ሀገሬ ልጆች፣ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም እያገናኘን። ወዳች ወዳችኋለሁ እወዳችኋለሁ፣ እወዳችኋለሁ። ቻው ቻው ቻው።